እንዴት ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ብዙ ጊዜ ጽፉልኛላችሁ ኢንስታግራም ላይ ዳንሲ ፖስት ኮሜንት ላይ ቲክታክ ላይ ጽፉልኛላችሁ፣ ስቶሪ ላይ፣ ብቻ የእናንተ አስቴት ሁሌ አያለው። እውነት ጠፍቻለሁ ያለው እውነታችሁ ነው። አሁን ግን ተመልሼ መጥቻለሁ። የጥፎትም ምክንያት ያው ከራሴ ጋር እየተነጋገርኩ ከራሴ ጋር መራ ስለፈለጉ፣ አንዳንዴ ለራሳችሁ ጊዜ ያስፈልጋችኋልና፣ በዛ ላይ ደግሞ ዋነኛው ደረጃ ደግሞ ስራ እየሰራው ስለነበረ፣ በስራ ምክንያት ምንም አልሰርቸኝም፣ እየደገመ እየገባው ምንም ስራ አልቻልኩም እና እንዳልኳችሁ በቃ የራስ የሆነ ታይም ስለፈለገ፣ ለዛ ነበር አሁን ግን እመለሳለሁ ብዬ ተስፋ አደርጋለሁ። ከናንተ ጋር ከናንተ ድጋፍ እንዳይለይ እኔም ደግሞ ለእናንተ ኮንተንት ይዤላችሁ መጣለሁ። ወይ ወይ ቤት ውስጥ ያለውን ውጪ ላይ በአጠቃላይ ጀርም ላይ እቀጥላለሁ፣ ጀምራለሁ። እናንተ ሁሌ ማቆም ነገር አለ አይው ተስጋ ቢደም እንግዲህ ወደፊት እንጓዛለሁ ማለት ነው። ላለማቆም እሞክራለሁ። ሞር እየጊዜ ጋር ወሰት እሞክራለሁ ላይ ሶሻል ሚዲያ ላይ ከባዱ ነገር ተቋርጡ በየጊዜው መቆሰጥ ቋሚ የሆነ አቋሚዛችሁ ሁላይ መቆሰጥ በጣም ከባድ ነው። በጣም የቲክታክ እና ዩትብ ላይ መቆየት በጣም በጣም ከባድ ነው። እንደምታስቡት ቀላል አይደለም። እና ዛሬ በአዲሱ ቤታችን ልጆች የትምህርት የታነሻቸኋለሁ። ልጆች የስኪመቱ ደግሞ የምሳል ስራ ነው። አብረን ከሌጋ ምሳት ስራላችሁ እኔ የስፖርት የሚሆን ምግብ ነው የምሰራው። እናንተም አብራችሁ እንዴት ለመሰራት ታያላችሁ። መጀመሪያ ኪችንን ትንሽ ፏፏ እናደርጋለን ከዛ መግባችን እንሰራለን። የትምህርት ቤቱ ቪዲዮን ላይክ እያደረጋችሁት ጀምሩት። ይሄኛው የጊዜያዊ ቤቴ ነው። እስካሁን ቤት አላገኘሁም ነበረ። ብዙ ጊዜ ነግራቸዋል። አራት ወር አምስት ወር ቤት አላገኘሁም፣ አጠቃላይ ውጪ ነበር። ስለሆነ የነበረው ሰው ጋር ነበር ማድረጉ ሰው ከባድ ጊዜ ነበር ያሳለፍኩት። አሁንም ግን እግዚአብሔር ብሎ አሁን ለጊዜው ማረፊያ ቤት አግኝቻለሁ። አሁንም ይሄ የመጨረሻ ማረፍበት ቤት ሳይሆን ወደፊት ደግሞ ሌላ ቤት እየፈለግኩ ነው። ያንን ቤት እስካገኝ ድረስ እዚህ ቤት እንቆያለን ከልጆቻችን ጋር። ልጆች ሲመጡ እዚህ ቤት እያረፉ አብረው ከእኔ ጋር ጊዜያቸውን ያሳልፋሉ፣ የአባትነት ፍቅራቸውን ያገኛሉ። ሶ ስለዚህ ወደ ዛሬ የምሰራው ቺክን ነው። ለ እንቁላለን አዘጋጃለሁ። ሌላ ስኳር ለሚች እንደ ኮኔ ምን ተከላለን ኮኔ ምን እንጠቀማለን እና ቲማት ሶ አሁን ልሳር ያሰብኩት ምሳም እንሰራለን፣ ቁርስም እንሰራለን። ቁርስ አልበለውም፣ እስካሁን የተወሰነ ስናፍ ነው ልጆቹን አድርሼ ስመጣ ስናፍ በልቻለሁ። ስለዚህ አሁን ቁርስ እንዴት ነው መሳራ አሳያቸዋለሁ። ለየት ያለች አሰራራለች፣ በመጥረሻ የምታንቅ አሪፍ ቁርስ እንሰራለን። ከዛ በኋላ ደግሞ ቺክናችንን እንጠባብሳለን። ፍሩታችንን ስኳር ድንቻችንን ጠባብሰን ሬዲ እናደርጋለን። ከዛ በኋላ ደግሞ ልጆቹን ከትምህርት እናወጣቸዋለን። ከትምህርት ቤት ካወጣናቸው በኋላ ደግሞ ያለውን ሂደት አብረን እናያለን። ፒስ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ይመቻችሁ ት ለዚኛው አንድ ሶስት እንቁላል ልጠቀም ሶስት እንቁላል ልጠቀማለሁ። ቲማቲም አሁን ለቁርሱ አሳያችኋለሁ እንዴት እንደምሰራ መጥበሻ እናዘጋጃለን። ስቶቫችን እነኩስና አፋጭ ቁርስ እዚሁ እናንተ አይናችሁ እያየ እንሰራለን። ቲማቲሙን ምንም አንጠው እንደዚሁ እንዳለ እናስቀምጠዋለን። እስከዛ ብሮኮሊያችንን ማዘጋጀት እንችላለን። ለምሳ የሚሆነውን እስከዛ መቀቀል እንችላለን። ከጎን ማዘጋጀት ነው። ሶ ምን እናረጋለን? ቲማቲሙን እንደዚህ ቁጭ ታደርጉታላችሁ። እስኪ ግል ከዛ አሳያችኋለሁ እንዴት እንደምናረገው መግባት ለዚህኛው እስከዛ አነስ ያለ ሽንኩርት እናዘጋጃለን፣ ለቁርስ የሚሆን እንትኑ እንትን እንዲል ቲማቲሙም ሞቀ እንዲለው እንዲ ያለበው እንዘግዋለን። ስኳር ድናቻችንን እንላጥ ለጣጩ ለመውጣት ከፈለጋችሁ በእንደዚህ መልክ ታውጣላችሁ። አያችሁ፣ አደፍተዛ እንደዚህ። ይህንንም በዚህ መልኩ እንቀመመዋለን። ኦብን ውስጥ እንከታለን። ከዛ በሁለት መቶ ዲግሪ አድርገን ለሰላሳ ደቂቃ እንከተዋለን ማለት ነው። ቁርሳችን ደግሞ እየደረሰ ነው። ቲማቲማችን በዚህ መልኩ ማሽቷል። አሁን አራት እንቁላል እንጠቀማለን። ሁሉንም አንድ ባንድ እዛው ፈርክስ በምታዩት መልኩ መቶልናል ማለት እስከዛ ደግሞ አቮካዶ እናዘጋጃለን። ተበላሽቷል። ሌላ አቮካዶ እንጠቀም። እዚህ ሀገር፣ አቮካዶ በጣም በጣም የሚያስቸግረው ኪሳራ ነው። አቮካዶ ሞክር። ሌላ ኦኬ፣ አሪፍ ነው። እድለኛ እንቁላላችንም በዚህ መልኩ ሞቅ ሞቅ እያለች ነው። እዚህ ሀገር አቮካዶ ማለት ነው ትናንቶቹ ናቸው በጣም ቢዮ የሚባሉት አሪፍ አቮካዶች። ይሄ ትላልቁ ሳይሆን እነሱ ፌክ ናቸው። ይሄ በደም እነሱ አሳድገውት ምናምን ነው በተፈጥሮ ያደገ ሲሆን በእነሱ ጨማምረውበት ነው። ግን አቮካዶ ትናንሹ ኢትዮጵያም ያለው እንዳለ ትናንሽ አይደል፣ ትናንሽ አቮካዶዎች በጣም ኦሪጂናል እና ምንም ያልተጨመረባቸው ናቹራል አቮካዶዎች ናቸው። እነሱም ናቸው የሚጣፍጡት። ደግሞ ምግባችን ደርሰዋል። አቮካዶን በዳቦ እናጫውተዋለን ማለት ነው። እዛው መጥበሻ ላይ እንበለዋለን ከሚፈረፈር ከነካከውት እንዳይበላሽ እዛው ላይ ሞክሩት ቤታችሁ። ቴስቱ በጣም ደስ ይላል። ከአስር አስር ካስ ይሰጥችዋል። የእንቁላሉ ፍሌቨር፣ የቲማቲሙ፣ የሽንኩርቱ፣ ነጭ ሽንኩርቱ ሁሉም ፍሬሽ ስለሆነ ደስ የሚል ጣዕም አለው። አቮካዶም ደስ ይላል ከዚህኛው ምግብ ብቻ ወደ አርባ ወደ አርባ አምስት ፕሮቲን ማግኘት እንችላለን። አራት ምቅመት ያለው አቮካዶ አለ እስከ 35 እስከ 40 ፕሮቲን ይኖረዋል። እንዴት አያችሁት? አቀራረቢ ምግቤን ከአንድ እስከ አስር ስንሰጥታላችሁ? እናንተ በኮሜንት አስቀምጡልኝ። ጨርሻለው። ሁለት ዳቦ ግን አልበቃኝም ነበር በሶስት ዳቦ ጨርሰዋል። ቁርሳችንን በዚህ መልኩ ከበላን በኋላ ምሳ ደግሞ እንዳልኳችሁ የምሰራው ስኳር ድንች በኦቨን ውስጥ ከትቻለሁ። ካጠገቡ ደግሞ ቺክን አድርጌ ብሮኮሊ፣ ዝኩኒ ምናምን ካጠገቡ እናደግና እሱን ለፊሎም ለአዳምም እኔም እጠብሳለሁ ከዛ እሱም በኋላ እንበላለን። ትምህርት ቤታውን ከሁለት ሰዓት በኋላ አወጣቸዋለሁ። ምሳችንን ደግሞ በምታዩት መልኩ እንደዚህ ሰርተን ማለት ነው። ቺክን አለ ብሮኮሊ አለ ዝኩን ያለን ማለት ነው። እዚህ ጋር ደግሞ ፖታቶ ስኳር ድንች ማለት ነው። እሱን አድርጌያለሁ። እነሳበሉ ሄለኒ ነው ይህንን ምሳ እንበላለን። ቁርሳችንን በምታዩት መልኩ በልተናል። የዛሬ ቁርስና ምሳ የሰራሁት ይህን ይመስላል። ከአንድ እስከ አስር ከተመቻችሁ ላይክ አድርጉ። በኋላ ደግሞ እነፊለመተው ሲበሉት ደግሞ አብረን እናያለን ምሳዬን እንግዲህ ምሳውን ቁርስ ማብራችሁን ሰርታችኋል አሳይቻችኋለሁ። አሁን ሰዓቱ ደርሶ ልጆቼን ከትምህርት ቤት ማውጣበት ሰዓት ደርሷል። አብረን ሄደን ከእናንተ ጋር እናወጣችኋለን። ከዛ ደግሞ ምሳ እንበላለን። ብቻ እምሰራላችሁ የዩቱብ ቪዲዮ ሁሉንም ገጣጠሚው ኦልሞስት የአንድ ሳምንት ወይ የሁለት ሳምንትም ፍሎግ ሊሆኑ ይችላል። ሁሉንም ገጣጠሚ አንድ ቪዲዮ ለማውጣት እሞክራለሁ። ዝም ብላችሁ ብቻ እናንተ ተከታተሉ። ሰብስክራይብ፣ ላይክ ማድረግ እንዳረሱ የመቻችሁ ቪዲዮ እናዳምጋ ደርሰናል

ዛሬ ልብ ቅርጽ ሰሩ ማለት ነው። አሪፍ ነው። ትምህርት ቤት መዋሏ ለሷ በጣም ነው የሚጠቅማት። ጀርመነኛ ቋንቋም እየለመደች ነው። ከበፊቱ በጣም በጣም ትሻላለች። በየጊዜው አዲስ ነገር፣ በየጊዜው አፕዴት እያደረገች፣ በየጊዜው አዳዲስ ቋንቋ እየለመደች እዛ ስትሆን እንደውም ብታወራ በጀርመንኛ ነው። እኔ ጋር ስትመጣ ደግሞ በእንግሊዘኛ ለማውራት ትሞክራለች። የለመደባት ሰው በእንግሊዘኛ ለማውራት ስለሆነ፣ ግን አሪፍ ነው። ጀርመንኛ እየለመደች ነው። አዳምም እየለመደ ነው። አዳምም ደግሞ ፊሎ የምታወራውን ተከትሎ ስለሚያወራ ሁለቱም ይደጋገፋሉ ማለት ነው። ወንድምና እህት ስለሆኑ ሁለቱም አይደብራቸውም። ጓደኛም አይፈልጉም። ቤት ውስጥ አንድ ባንድ፣ ሁለት ለሁለት ይጫወታሉ ማለት ነው። ሶ አሁን ደግሞ ልጆቹን ይዘን ወደ ቤት እንሄድና የሰራነውን ምሳ ደግሞ ይበላሉ። ይመቻችሁ። ቤት ከንገር ያድርስ እንግዲህ ፒስ።

በረበ እንግዲህ ቺክኑን በቆራርጥላቸው ለነሱ ትልቅ ስለሆነ በግዳን በቆራር ስለማይችሉ ቺክኑን በዚህ በኩል ቆርጥላቸው እና ይበላሉ ማለት ነው። ፊሎ ብሮኮሊ ትወጃለሽ እ?

አስር ፊሎ ከአንድ እስከ አስር ስንት ሰጪዋለሽ? ቴን ሶፍት ቴን እያሜ እኔም አስር ከአስር ሰጥቼዋለሁ። እናንተስ ከአስር ስንት ስንሰጣችሁት? በመልክ እይታ ብቻ ቀምሱት ማለት ነው ምን ያህል ኢማጅን አድርጋችሁ ይጣፍጣል አይጣፍጥም የሚለው ኮሜንት ላይ አስቀምጡልኝ። አዳመን ፊልም ወደውታል፣ እኔም ወደችዋለሁ። አሪፍ ሄልዚ ምግብ ነው። ሄልዚ ነው እንደምታዩት። እዚ ጋር ከስኳር ድንቹ አሪፍ ጥቅም እናገኛለን። ከቺክኑ ከብሮኮሊውም፣ እንደዛው ከዝኩኒውም እንደዛው ማለት ነው። በማር እየበላ ነው ነው። በማር ሞክሮት ይጣፍጣል፣ እያጣቀመ ነው። መልካም ምግብ ይሁንልን። ለእናንተም ለእኔም ይመቻችሁ።

ቸኮሌት ነው። አሁን እንግዲህ የቦርታቸውን ይበሉና ደግሞ ወደ መኝታ ነው። እራታቸውን ይበሉና ጥርሳቸውን ይፉቁና ደግሞ ይተኛሉ የዛሬ ውሏችን በትንሹ ይሄን ይመስላል ነገ ደግሞ እንገናኛለን ነገ ደግሞ ስነሳ ፊሎ ሻወር ተወስዷል ፀጉሯን እንግዲህ ትታጠቢና ፀጉርሽን ግን መስራት አልችልም ግን ፀጉርሽን ታጥበሽ አስጀግሻለሁ ሹሩባ ልሰራሽ አልችልም ሹሩባ ልሰራሽ አልችልም ሹሩባ እንግዲህ መለማመድ አለብኝ እነሱ ደግሞ አስተኝቼ በኋላ ከተገናኘ ተገናኝ ካልተገናኘን የነገ ሰው ይበለል ማለት ነው ጠዋት ተነስተን ደግሞ ፉል አዘጋጅተን ፉል በእንቁላል እየበላን ነው፣ እንብላ ብለናል። ማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ በአጠቃላይ የሶስት የአራት ቀን ቪዲዮን የሰራሁላችሁ ከተመቻችሁ በላይክ በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው በቀጣይ ቪዲዮ እንገናኛለን እንደዚህ አይነት ቪዲዮዎች እንሰራላችሁ ከፈለጋችሁ ሀሳባችሁን አስቀምጡልኝ ወይም ደግሞ ወጣ ያልኩ ፍሎግ ምናምን ላለመጥፋት ለመስራት ሞክራለሁ ነገ ደግሞ እንግዲህ እንደ አዲስ ያው ድጋሚ እንደ ትምህርት የተወሰዳችኋለሁ እና ልጆቹ ሁለት ሳምንት ሆናቸዋል ኦልሞስት እኔ ጋ ከተቀመጡ ማለት ነው ሶ ላይፍ ቼንጅ ተቀይሯል ሁሉ ነገር ወደፊትም እንደሚፈጠርም አብረን የምናይ ይሆናል። ይህን ይመስል ነበረ ፍሎጋችን። ለጊዜው ቤቴ ይህን ይመስላል። በትንሹ አይታችኋል። ሙሉ ባላስጎበኛችሁም ኦልሞስት ያለውን ነገር አሳይቻችኋለሁ። በቀጣይ ደግሞ አፕዴት አረጋችኋለሁ። እየመጣው ላይፍ ይቀጥላል፣ ፍሎጋችንም ይቀጥላል። ኢትዮጵያ ለዘላለም ትኖር። እያሰናበታችኋለሁ የመቻችሁ ፒ